ዛሬ ደግሞ በጣም አምሮብሃል። አንቺ ግን አምሮብሻል ለማለት ትንሽ ከብዳ ከብደ። እንደኔ መዋሸት ብችል እኮ አይከብድም ነበር ኢኩዬ። ግን የዛሬ ዓመት ምን ያህል ደስተኛ እንደነበርኩ ታውቂያለሽ? እንዴ የዛሬ ዓመት እኮ እሱን እኮ ነው ብለሽ። እስኪ የወደፊት ህልምሽን ንገሪኝ። የወደፊት ህልሜ ከአንተ ጋር ተጋብተን ልጆች ወልደን ደስ የሚል ኑሮ መኖር ይሄማ ድብና አለ ህልም ነው እሱዬ። ነገ እኮ እኛ ቤት ድግስ አለ። ፋዘር አንድ እንኳን አስቀያሚ ሴት እንዳይገኝ ብሏል። እና አንቺ ምን አትገኝ ነው? ኧረ እባክህ ይሄን ወድተው፣ ግን መጠጥ መጠጣትን አቁም እስኪ። አንቺም ሜካፕ መጠቀም አቁሚ። እንዴ እኔ እኮ ሜካፕ መጠቀም ቆንጆ መስዬ እንድታየህ ነው። እኔም ቆንጆ መስለሽ እንድትታይኝ አይደል የምጠጣው። ዛሬ ዶክተር ጋር ሄደች ነበር። አ ምን አለች? አየር ቀይር ይበታል። እንዴት ዱባይ ፓሪስ ምናምን ይይሽ ተዝናኛ አለ። መጀመሪያ ግን የት ነው የምትወስደኝ? ሌላ ዶክተር ጋር ነዋ። ታውቂያለሽ በጣም ጣፋጭ እንደሆንሽ። እውነት በዛ መሰለኝ አቅለሽለሽኝ። አገብራ ዝን ላን ማታ ይላክ ሁሉንም ቴክስት አላነበብከውም? የባለፈውን ቀሚስ ግዛልኝ የሚለውን ነው። አላነበብኩትም

እኔ የምልህ አጎት በመኪና አደጋ ነበር አይሞቱት? አደጋው ግን ከባድ ነበር። እሱማ አቀላል ነበር ወይ? ተመስገን፣ እንኳን ቀላል የሆነ ይኸውልህ፣ ነገር ከጓደኞች ጋር የሆነ ፕሮግራም አለኝና አንድ ሃያ ሺህ ብር ፈልጋለሁ። ወይ ቀደም በለሻ አትጠይቀኝም ነበር? አሁን እኮ እጄ ላይ ምንም ብር የለም። እሺ ወይ ከራሴ ልጠቀምና ተሰጠኛለህ። አንተ ያ ጓደኛ ከዛች አስቀያሚ ልጅ ጋ ፍቅር ጀመረ? እና እንደ ጓደኛ አይደል እንዴ ለምን አታስቆመው? ከአንቺ ጋር ስጀምር እሱ መቼ አስቆመኝ። ህምሰና ለመሰለኝ ሰሞኑን ብዙ ሰው እየጠረጠረን ነው። ለምን እኔ እና አንቺ መሀል የሆነ ነገር አይኖርም? ኧረ እኔም ደስ ይለኛል። ምን አይነት ነገር ግድግዳ ነገር ቢኖር። አንተ ግን አባት እዚህ ሜዳ ላይ ሁለት ከብት ነበራቸው። አረ ተሸጡና፣ እኮ የግል ትምህርት ቤት አስመዘገበኛ እንዴ አንድ ከብት ለማስተማር ሁለት ከብት ይሸጣሉ እንዴ? የድሮ ፎቶ ይሄን አየኸው እንዴት አስቀያሚ እንደነበርኩ ዛሬ ተነሳሹ ነው ግን የሚመስለው። ኢሱዬ ትናንትና ስላልተደዋወልን በናፍቆት ልሞት ነበር ብታይ እና ለምን ተውሹ እንዴ እኔ ማ ስራ ይበዛብሃል ብዬና አልደወልኩልህ። ኖ ኖ እኔ መሞት ነው ያልኩሽ።